በርካታ ሀገራት የዜጎቻቸውን የምግብ ዋስትና ለማረጋገጥ ቁርጠኝነትና ጠንካራ ስራን ጠይቋቸዋል። ኢትዮጵያ በተፈጥሮ የታደለችው ሀብት ቢኖራትም የቀደሙ መንግስታት ለጉዳዩ የሰጡት ትኩረት አናሳ መሆንና ሌሎችም ምክንያቶች በልመናና በርሃብ የምትታወቅ አድርጓት ቆይቷል። ከቅርብ አመታት ወዲህ ግን በምግብ እህል ራስን ለመቻል በሚደረገው ጥረት በርካታ ስራዎች እየተሰሩ መሆኑ ይገለጻል። በኢትዮጵያ የምግብ ዋስትናን ለማረጋገጥ የአፈርና የአካባቢ ጥበቃ በተለይም ከግሪን ሌጋሲ ወይም አረንጓዴ አሻራ ከተባለው ኢኒሼቲቭ ጋር ተያይዞ እየተሰሩ ያሉ ስራዎች እጅግ በጣም በርካታ ናቸው። ለወደፊቱ ለኢትዮጵያ የምግብ ዋስትና ለማረጋገጥ ከፍተኛ አስተዋጽኦ እያደረገ ያለ ኢኒሼቲቭ ነው። በግብርናው ዘርፍ በአዝሪት ላይ በእጽዋት ላይ ከሁሉ በላይ ደግሞ ፖሊሲ አካባቢ ጥሩ ስራ እየተሰራ ነው ያለው። ምርታማነትን ለመጨመር እየተደረጉ ያሉ፣ ለምሳሌ የኩታ ገጠም እርሻ በኢትዮጵያ ውስጥ በሰፊው እየተሰራበት ነው ያለው። በሁሉም ሴክተር ላይ በእንስሳት እርባታ በእጽዋት በአትክልትና ፍራፍሬ የገበያ ትስስር በመፍጠር ለኢትዮጵያ የምግብ ዋስትና ጥሩ ግብአት የሚሆኑ አሰራሮች ተዘርግቶ እየተሰራ ነው ያለው። ኢትዮጵያ በተፈጥሮ የታደለችው ለም መሬቷ እና የውሃ ሀብቶቿ የምግብ ዋስትናን ለማረጋገጥ በሚደረገው ጥረት ምቹ መሆናቸውን ፕሮፌሰር መሳይ ይናገራሉ። የተለያዩ አግሮ ኢኮሎጂዎች አሉ። ከላይ ከደጋማ ከቀዝቃዛ ከውርጭ አንስቶ እስከ ታችኛው እስከ ቆላማው አካባቢ ድረስ የተለያዩ አዝርቶችን የተለያዩ የእንስሳት ዝርያዎችን ልናረባባቸው የምንችል ቦታዎች አሉ። እጅግ በጣም ሰፊ ለም የሆነ ለተለያዩ አዝርትና እንስሳት ሊውሉ የሚችሉ ሰፊ ቦታዎች ያላት ሀገር ናት። በተለይም የውሃ ሀብትን ብቻ እየተመለከትን ደግሞ እንደሆነ አባይ ወንዝ፣ እነ ደደሳ ወንዝ፣ እነ ዳቡስ፣ እነ ሞጎር፣ እነ ጀማ፣ ሌሎችም ትልልቅ ወንዞች ከኢትዮጵያ ከደጋማ አካባቢዎች እየተነሱ ወደ ቆላማ አካባቢዎች የሚፈሱ ናቸው። በነዚህ በወንዞች ዳርና ዳር ላይ ትልልቅ እርሻዎችን ማካሄድ ይቻላል። የመስኖ እርሻዎችን ማካሄድ ይቻላል። እንስሳት ማርባት ይቻላል። የአሳ ምርት ማካሄድ ይቻላል። እነዚህን በአግባቡ ከተጠቀም የምግብ ዋስትናን ለማረጋገጥ የሚያስችል ነው። የመደመር መንግስት ዜጎችን በምግብ ዋስትና ራስን ለማስቻል በጀመራቸው ኢኒሼቲቮች አሁን ላይ ኢትዮጵያ ከራሷ አልፋ ለሌሎች ሀገራት መትረፍ የሚያስችል አቅም እንዳላት በኢትዮጵያ ግብርና ኢንስቲትዩት የመነሻ ቴክኖሎጂ ብዜት ብዜትና የዘር ምርምር ዳይሬክተር የሆኑት ዶክተር ገመቹ ቀነኒ ይናገራሉ። እንደ ስንዴ ባሉት የአገር ውስጥ ፍጆታን ሸፍነን ወደ ውጭ እስከ መላክ የተደረሰበት ሁኔታ ነው ያለው። በነ በቆሎም፣ በነ ሰሊጥም፣ በነ ገብስ፣ በተለይም የቢራ ገብስ፣ በጤፍ እንደዚሁ፣ በአትክልትና ፍራፍሬ፣ በነ አቮካዶ ያለው ለውጥ በጣም ሰፊ ነው። ከዚህ ጋር መታየት ያለበት የሌማት ትሩፋት ነው። የሌማት ትሩፋት በወተት ከብቶች በእንቁላል እንደዚሁ በዶሮ ስጋ በማር ያሉ ለውጦች በጣም በጣም ሰፊ ናቸው እና ሪሰንትሊ፣ በነ አኩሪ አተር ያለው እመርታ፣ በነሩዝ ያለው እመርታ ይሄ ሁሉ ምን ያሳየናል? ኢትዮጵያ ወደፊት በሁሉም የሰብልም የእንስሳት ኢንተርፕራይሶች ራሷን ችላ ምናልባትም ከራሷ ተርፋ ለሌላውም ዓለም መትረፍ እንደምትችል ተስፋ ሰጪ ውጤት ነው። በኢትዮጵያ የምግብ ዋስትናን ለማረጋገጥ በቴክኖሎጂ ዘርፍ መንግስት ብቻ ሳይሆን የግሉ ዘርፍ ሚና አስፈላጊ መሆኑንም ዶክተር ገመቹ ያነሳሉ። ቴክኖሎጂ በማባዛት ዛሬም ቢሆን አሁን ለምሳሌ ስንዴና በቆሎ ላይ የግለሰቦች አስተዋጽኦ ሰፋ ያለ ነው። ይሄ ማደግ አለበት። ምናልባት መንግስት ደግሞ ሰብሲዲ የሚፈልጉ ድጋፍ የሚፈልጉ እንደ ጥራጥሬ፣ እንደ ቅባት ሰብሎች እነኚህ እነኚህ ላይ ትኩረት እያደረገ ወደዚያ ነው መሆን ያለበት። በኢትዮጵያ ሀገራዊ ምርትን ከማሳደግ አንጻር ባለፉት አምስት ዓመታት በርካታ ለውጦች መመዝገባቸውም ተገልጿል።